ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን የሰናይ ስፖርት ነው። ለሰዓት የተዘጋጁ አጫጭር መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብሯችን ትቆይ ዘንድ የአክቦት ግብዣችን ነው። ለአዲስ አበባ ጆርክ ሀገር አቋራጭ ውድድር አሸናፊዎች ግማሽ ሚሊዮን ብር የሚጠጋ ሽልማት ማዘጋጀቱን የአዲስ አበባ አትሌቲክስ ፌዴሬሽን ገለጸ። 43ኛው የአዲስ አበባ ሀገር አቋራጭ ውድድር ነገ እንደሚካሄድ የመዲናው አትሌቲክስ ፌዴሬሽን አስታውቋል። አትሌቶች ለሀገራዊ ውድድሮች ራሳቸውን እንዲያዘጋጁና ተተኪ አትሌቶችን ማፍራት የውድድሩ ዋነኛ ዓላማ መሆኑን የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት መልካሙ ተገኝ ተናግረዋል። ፌዴሬሽኑ ጃን ሜዳ ለሚካሄደው የሀገር አቋራጭ ውድድር ለአሸናፊ አትሌቶች በድምሩ ግማሽ ሚሊዮን ብር የሚጠጋ ሽልማት ማዘጋጀቱ ትናንት በተሰጠ ጋዜጣ መግለጫ ጠቁመዋል። በአንደኛ ዲቪዚየን 77 ወንዶች እና 63 ሴቶች በሁለተኛ ዲቪዚዮን 156 ወንዶች እና 94 ሴቶች እንዲሁም በግል 38 ወንዶች እና 4 ሴቶች በድምሩ 488 አትሌቶች በእሁድ ውድድር እንደሚሳተፉ በመግለጫው ላይ ተነስተዋል። የአዲስ አበባ አትሌቲክስ ፌዴሬሽን ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ሆነው የጃን ሜዳ የሀገር አቋራጭ የመሮጫ መስመሩን የማሳከልና ጥገና ስራ መስራታቸውን በጋዜጣው መግለጫው ላይ ተጠቁሟል። ሲቢኢ ኢትዮጵያ ፕሪምየር ሊግ በአዲስ አበባ ስታዲየም የተከናወኑ የሀዲያ ሆሳዕናና ኢትዮ ኤሌክትሪክ የሁለተኛ ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ ጨዋታ ግብ ሳይቆጠርበት ተጠናቀዋል። ጨዋታው ብዙም ግልጽ የግብ ማግባት እድል ሳይፈጠርበትም አልቋል። በባህር ዳር ከተማ ተሸንፎ የጀመረው ሀዲያ ሆሳዕና የመጀመሪያ ነጥብ ሲያገኝ፣ ሸገር ከተማን አሸንፎ የውድድር ዓመቱን የጀመረው ኢትዮ ኤሌክትሪክ አራት ነጥብ መያዝ ችለዋል። በተመሳሳይ መርሃ ግብር በሐዋሳ ዩኒቨርሲቲ ስቴዲየም የተደረገው የመቀለ ሰብ አንደርታና መቻል ጨዋታ ሁለት ለሁለት ተጠናቀዋል። ለመቀለ ኢቲካ ኪቲካ ጅማ እና ፈቃዱ አለሙ፣ ለመቻል አብዱልከሪም ወርቁና ቸርነት ጉብሳ ግቦችን አስቆጥሯል። የኢትዮጵያ ንግድ ባንክ ከምድረገነት ሽረ ጨዋታቸውን በአቻ አጠናቀዋል። በሐዋሳ ዩኒቨርሲቲ ስቴዲየም የተደረገው ጨዋታ ምንም ግብ አልተቆጠረበትም። በሁለተኛ ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ በአዲስ አበባና ሐዋሳ በትናንትና ሁለት የተደረገ አራት ጨዋታዎች ሁሉም በአቻ ውጤት ተጠናቀዋል። በሁለተኛ ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ ጨዋታዎች አርባ ምንጭ ከተማ ከባህር ዳር ጋር አቻ ተለያየ። በአዲስ አበባ ስቴዲየም የተደረገው ጨዋታ አንድ ላንድ ሲጠናቀቅ፣ ታምራት እያሱ ለአርባ ምንጭ፣ ግርማ ደሲሳ ለባህር ዳር ኳስና መረብን አስገኝቷል። የባህር ዳርን ግብ በጨዋታው ጭማሪ ደቂቃ ላይ ያስቆጠረው ግርማ ደሲሳ። ደስታውን ሲገልጽ ሁለተኛ ቢጫ ካርድ ተመልክቶ ከሜዳ ወጥቷል። በአንደኛ ሳምንት ከነገሌ አርሲ ጋር አቻ የተለያየው አርባ ምንጭ በድጋሚ አቻ ሲለያይ፣ ሀዲያ ሆሳዕናን አሸንፎ የጀመረው ባህር ዳር ከተማ ነጥብን ወደ አራት ከፍ አድርገዋል። እንግሊዝ ፕሪምየር ሊግ ዌስት ሃም ዩናይትድ በውድድር ዓመቱ ለሰባተኛ ጊዜ ተሸነፈ። የዘጠነኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ትናንት በተደረገ አንድ ጨዋታ ሲጀምር ዌስት ሃም ዩናይትድ በሊድስ ዩናይትድ ሁለት ለአንድ ተሸንፏል። ምሽት አራት ሰዓት ላይ በኢላንድ ሮድ በተደረገው ጨዋታ ብሬንደን አሮንሰን እና ጆ ሮዶን የሊድስ ግቦችን አስቆጥሯል። ማቲያስ ፈርናንዴዝ ዌስት ሃም ዩናይትድን ከሽንፈት ያልታደገች ግብ አስገኝቷል። ዌስት ሃም ዩናይትድ ግራሃም ፖተርና ስናብቶ ኑኖ ስፕሪቶ ሳንቶን ቢሸሙም ከገባ የውጥ ት ከቀውስ መውጣት አልቻለም። ፖርቹጋላዊ አሰልጣኝ ክለቡን ከተረከቡ አንድም ጨዋታ ማሸነፍ ያልቻሉ ሲሆን በአራት ነጥብ አስራ ዘጠነኛ ደረጃ ላይ ተቀምጧል። ዌስትሃም ካደረጋቸው ዘጠኝ የሊግ ጨዋታዎች በሰባቱ ተሸንፏል። ከጨዋታው ሶስት ነጥብ ያገኘው ሊድስ ዩናይትድ በ11 ነጥብ አስራ ሶስተኛ ደረጃ ላይ ተቀምጧል። ሳላ የሊቨርፑሉ ወሳኝ ተጫዋች መሐመድ ሳላህ ግብ ለማስቆጠር ተቸግሮ ታይቷል። አሰልጣኙ አርኖ ስሎትም ደፍረው ተጠባባቂ ወንበር ላይ ማስቀመጥ ጀምሯል። ግብጻዊ ኮከብ ተጽዕኖ ጣሪነቱ ቢቀንስም በእርሱ ላይ እምነት እንዳላቸው ኔዘርላንዳዊ አሰልጣኝ ተናግረዋል። ተጫዋቾች የግብ ዕድሎችን ያመክናሉ። ሳላህም ተመሳሳይ ነው። ምናልባት በዚህ ልክ ሲስት አናቀው ይሆናል። ነገር ግን ይሄ ብዙ አያስጨንቀኝም። ምን ዓይነት ግብ አስቆጣሪ እንደሆነ ለአመታት አሳይቷል ሲሉም ተናግረዋል። በእንግሊዝ ፕሪምየር ሊግ ዘጠነኛ ሳምንት ዛሬ ምሽት አራት ሰዓት ብሬንትፎርድን የሚገጥሙት አርነንስሎት ጀርሚ ፍሮምፖንግ በጉዳት ለጥቂት ሳምንታት ከሜዳ እንደሚርቅ ገልጸዋል። ከኒውካስትል ሊቨርፑልን ከተቀላቀለ በኋላ አንድ ግብ ብቻ ያስቆጠረው አሌክሳንደር ይዛክ ለዛሬ ጨዋታ መድረሱ እንዳልተረጋገጠ አሰልጣኙ አሳውቋል። ማንችስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ብራይተንን ያስተናግዳል። ባሳለፍነው ሳምንት ሊቨርፑልን በአንፊልድ የረታው ዩናይትድ ዛሬ በሜዳው ፈታኝ ጨዋታ ይጠብቀዋል። በርቦና ሞሪም እየተመራ ለመጀመሪያ ጊዜ ሁለት ተከታታይ የሊግ ጨዋታዎች ያሸነፉ ዩናይትድ ጥሩ ተነሳሽነት ላይም ይገኛል። ዛሬ ከብራይተን የሚገጥመው ፈተና ግን ቀላል አይሆንለትም ተብሏል። የፋቢያን ህርለስ ቡድን ከማንቸስተር ዩናይትድ ጋር ካደረጋቸው የመጨረሻ ሰባት የሊግ ጨዋታዎች በስድስቱ አሸንፏል። ከእነዚህ ድል ውስጥ ለሶስት ተከታታይ አመት በኦልትራፎርድ ያሸነፉበትም ይጠቀሳል። ዩናይትድ በኦልትራፎርድ የውድድር አመቱን በአርሴናል ተሸንፎ ቢጀምርም በርን ላይ ቼልሲ እና ሰንደርላንድን በመርታት ውጤቱን አስተካክለዋል። በጨዋታው ብሩኖ ፈርናንዴዝ ላይ ዩናይትድ ሶስት መቶኛ ጨዋታውን ያደርጋል ተብሎም ይጠበቃል። በአንፊልድ የማሸነፊያ ግብ ያስቆጠረው ሃሪ ማጓየር እና ሜሰን ማወንት በጨዋታው መሳተፋቸው እንዳልተረጋገጠ ርቦን አሞሪም አሳውቀዋል። ጨዋታው 11 ሰዓት ላይ የሚጀምርም ይሆናል። በተመሳሳይ ሰዓት ቼልሲ በስታንፎርድ ብሪጅ ሰንደርላንድ ሲያስተናገድ ኒውካስተሊና ዩናይትድ ፍልሃምን ይገጥማል። ጋብርኤል ማጋሊሽ በዘጠነኛ ሳምንት የእንግሊዝ ፕሪምየር ሊግ አርሴናል በመጪው እሁድ ከክሪስታል ፓላስ ጨዋታውን ያደርጋል። በኤምሬትስ የሚደረገው ጨዋታ በተመለከተ አሰልጣኝ ሚኬል አርቴታ በሰጠው ጋዜጣ መግለጫም ተከላካዩ ጋብርኤል ማጋሊሽ የመሰለፉ ነገር እንዳልተረጋገጠ ተናግረዋል። አርሴናል በአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድን አራት ለባዶ ባሸነፈበት ጨዋታ ተቀይሮ የወጣው ብራዚላዊ ተከላካይ ከፓላስ በሚደረገው ጨዋታ የመሰለፉ ጉዳይ በቀጣዩ 24 ሰዓት ውስጥ ውሳኔ ያገኛል ብለዋል። በለንደን ደርቢ ከፓላስ የሚደረገው ጨዋታ ኤብሪቼ ኤዜ ምርጥ ጊዜ ያሳለፈበትን የቀድሞ ክለቡ የሚገጥምበት መሆኑም ለእሱ የተለየ ነው ያለው ሚካኤል አርቴታ ዋናው ትኩረት ግን ቡድናችን ነው ብለዋል። አሁን ባለው የቡድን ጥልቀት ደስተኛ መሆኑን የገለጸው አርቴታ በመከላከልና የቆሙ ኳሶችን መጠቀም ላይ ያላቸው ጥንካሬ እንዳለ ሆነው በሁሉም የጨዋታ መንገድ ብዙ መሻሻል እንደሚጠበቅባቸው ተናግረዋል። የሰሜን ለንደኑ ክለብ በዚህ ዓመት ባደረጋቸው አስራ ሁለት ጨዋታዎች የተቆጠሩበት ሶስት ግቦች ብቻ ናቸው። ማዲኬ ማርቲን ኦዲጋርድ እና ጋይ ሃቨርትዝ አሁንም በጉዳት ከስብስቡ ውጭ መሆናቸውን ስፔናዊ አሰልጣኝ ይፋ አድርገዋል። አርሴናል ከክሪስታል ፓላስ የሚያደርገው ጨዋታ እሁድ በኤምሬትስ የሚደረግ ይሆናል። አርሴናል ከሊቨርፑል በላይ መፍራት ያለበት ሃላንድን ነው ሲል ጄሚ ካራገር ተናገረ። ከባለፉት ሶስት ዓመታት በተለየ መልኩ እጅግ ጠንካራ ሆኖ የቀረበው አርሰናል ከ21 ዓመታት በኋላ የፕሪምየር ሊግን ዋንጫ የማንሳት ሰፊ እድል እንዳለው ኦፕታን ጨምሮም የቀድሞ ተጫዋቾችም ግምታቸውን እየተናገሩ ይገኛሉ። በተለይ መድፈኞቹ ጠንካራ የመከላከል አቅም ቡድንን ረጅም ርቀት ሊያስጉዘው እንደሚችል ግምታቸውን አስቀምጧል። የዚህ ዓመቱን የዋንጫ ፉክክር በተመለከተ የቀድሞ የሊቨርፑል ተከላካይ ጄሚ ከራገር በሰጠው ሀሳብ አርሰናል ትልቅ የዋንጫ ግምት ቢያገኝም ከሊቨርፑል በላይ መፍራት ያለበት ኤርሊንግ ሃላ ምንድን ነው ብለዋል። ኖርዌያዊ አጥቂ እንደ ባለፉት ዓመታት ሁሉ በሊጉ እያስቆጠረ ያለው የግብ ብዛት ብዙ ግምት ያላገኘውን ማንቸስተር ሲቲን ከዋንጫ ጋር ሊያገናኘው እንደሚችል ተናግረዋል። አርሴናልና ሊቨርፑል የትኑ ያክል ጥልቅ ስብስብና ጠንካራ ቡድን ቢገነቡም ማንቸስተር ሲቲ በሃላንድ የግል ጥረት ብዙ ጨዋታዎችን እያሸነፈ በመሆኑ ግምት ሳያገኝ ዋንጫውን ሊያነሳ ይችላል ብለዋል። የ25 ዓመቱ አጥቂ በ105 የፕሪምየር ሊግ ጨዋታ 96 ግቦችን ማስቆጠሩን ያስታወቀው ከራገር የእንግሊዝ የምንጊዜም ከፍተኛ ግብ ቆጣሪዎች 100 ግብ ለመድረስ በትንሹ ከ125 ጨዋታ በላይ ያስፈልጓቸዋል ብለዋል በመሆኑም ያለፉት ሶስት ተከታታይ አመታት የሊጉ ሁለተኛ ቡድን አርሴናል የሁለት አስርተ ዓመታት የዋንጫ ጥማትን ለመቁረጥ ከሊቨርፑል በላይ ሃላንድ ትልቁ ፈተናው መሆኑን ጄሚ ከራገር ገልጿል ሃላንድ ከፍተኛ ግብ አስቆጣሪነቱን በ11 ግቦች እየመራ ይገኛል ኤስ ሚላን በስምንተኛ ሳምንት የጣሊያን ሴሪኤ በሜዳው 2ኛ ደረጃ ላይ ከተቀመጠው ፒሳ የተጫወተው ኤስ ሚላን ሁለታቻ ተለያይተዋል በሳንሲ ሲሮ በተደረገው ጨዋታ ራፍኤል ሊያዮ እና ተቀይሮ የገባው ዛካሪ ኦታካሜ የሚላንን ግቦች አስቆጥረዋል። ዋን ኳደራዶ በፍጹም ቅጣት ምትና ምባላን ዞላ ደግሞ የፒሳን ግቦች ያስቆጠሩ ተጫዋቾች ናቸው። ፒሳ በውድድር ዓመቱ ለአራተኛ ጊዜ አቻ ሲለያይ፣ የሊጉ መሪ ኤስ ሚላን ለሁለተኛ ጊዜ ነጥብ እየተጋራበትም ሆነዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። ሰላም ፍቅር ጤና ለሁሉም።